ራና እና ጽናት በድጋሚ አብረው አደሩ። እንደው እንደው ሳታፍሩ ምቶቶ ብያለ። ወይኔ እናንተ ምን ዲራማ ቢሆን እኮ እንደው ትንሽ እታፈራለሁ። ኧረ ተው፣ እንደው ኧረ ተው፣ ባህረችንን አታበላሽው። ኧረ ተው ኧረ ኧረ እና እስኪ ገባ ብለን ያው ምን ተፈጠረ በማንበር ተሰብስበን ስማሊክራኖች ላይ ወረቀት ወደና የተከበራችሁ የቤተሰቦች እንዴት ናቸው? ሰላም ናቸው ወይን ያለው ደህና ነኝ አልሀምድሊላህ ስኒ የህቷ ቤተሰቦች በጣም እያስጨነቋቸው ነው። በጣም ተጨንቃለች። እየደወሉና በወረቀት እያስጨነቋት ነው ያለችው ማለት ነው እና ጭንቀቷን ማንም የሚረዳት ሰው የለም ማንም

ጽናት ቤት ሄደች እና ጽናት ያለ ምንም አያረግልኝ እና ሰኔም እየነገረቻት ነበረ። ጽናት ሰኔም ተይ እባክሽ እየነገረቻት ነበር ማለት ነው። እና ሰኒ በጣም እንትን ብላለች። በጣም ተናዳለች፣ እየተበሳጨች ነው። ፍቅረኛ ምናምን መላ ትችሉ። እና በጣም ከባድ ያለችበት ሁኔታ። እዚህ ጋ እየተሳሳቁ ነው ማለት ነው ሰኒ መሩ ምሩ ሆኖ ማለት ነው። እየጠየቋት ነው ያለችበትን ሁኔታ ምናምን ማለት ነው። ለምን ስንል አንቺ ጓደኛ ምናምን የለችም ሲላት፣ ጓደኛ ምን አያስፈልግም እናንተ ከያዛችሁልኝ ይበቃኛል እያለች የሚገረ ከዛም እነሱም ራሳን የምንሽ ትንሽ እኮ ትልቅ ሰውነች ምናምን እያሏት እየነገሯት ነበረ ማለት ነው። ከዛ እሷ ምን ያደርግልኛል፣ በእህቴ የተነሳ የተጎጃሁት በጣም ጎርቶኛል እያለች እየነገረቻቸው ነው ማለት ነው። እየነገረቻቸው እየተጫወቱ ነበረ ማለት ነው እና በቃ እኛኮ ጓደኛዋን አደለ እያሉ ምሩና ጽናት የሆነ ነገር የሆነ ዘዴ መፈለግ አለብን እያሉ እየተነጋገሩ ነበረ ምሩና ጽናት፣ ማለት ነው እና አሁ የሆነ ነገርማ ማድረግ አለብን ዝመ ማለት የለብንም እኛ ጓደኛው አደለ እንዲ እያሉ እየተጠያየቁና እየተነጋገሩ ነበረ ምሩና ጽናት። ስኒም የተነሳችና ሄደች ማለት ነው። እና ጽናትና ምሮ ቁጭ ብለው እያወሩ ነበረ። ጽናትን የምልሽ ማለት ነው በዚህ ፀጉር አሰራር ማለት ነው ሁለት ቪዲዮ ሰራሽበት፣ ያው ልናገር ብዬ ነው ሁለት ቪዲዮ ሰራሽበት ማለት ነው። ምን ነው አማራሽ እንደ እና ማለት ነው ሰራተኛ ስለሆነች ብዙም ላይ ፎከስ አታደርግም። እና ሰኒ እዚህ ጋር እየነገረቻቸው ነው፣ እየጠየቀቻቸው ነው ማለት ነው። በጣም እንትን ሲሏት በጣም ተናደደች እና ተናገረቻቸው ማለት ነው። ከዚያም ኪራና ናሆሜ ሆነ ይህ ወደ ቤት እንሄድ የኔን ቤት አታይልኝም እንዴ ያለ ኪራ እየጠየቃት ነበረ። የና እናያት ማለት ነው። እሷ ምን እኮ የወለደች ሴት ላይ መጥቼ እሷ ያሁ እነሱን ለመንካት ነው ማለት ነው። የወለደች ሴት ላይ መጥቼ ነበር እንጂ ያሁ እናንተን አገኘኋቸው በድንገት እያለች እየነገረቻቸው፣ እነሱም ካለርሽ ብለው ሙጥኝ አድርገው ያዟ ማለት ነው። ኪራ ካለርሽ ብለው ሙጥኝ አድርገው ያዟ ቤቴንማ ሳታይልኝ አቴጅም ብሎ ማለት ነው። ኬራ ሌላ ሆሜልና መያ ሆሜልና፣ ሴትዮዋ ግን ይመሳሰላሉ። የሆነ የሚያመሳስል ነገር አላቸው። የምር ግን ልጇ ነው መሰለኝ። የምር ልጇ ነው የሚመስለው ማለት ነው። ከዛ ተለያዩና ወደ ቤት ሄዱ ማለት ነው። ያው ኬራ ጽናት እንደወነና ቡና ምናምን አፍልሽ ቆይኝ፣ እንግዲህ አይጄ እየመጣሁ ነው ብሎ ነገራት። ከዛ ጽናት የሚዘጋ ቡና ምናምን አታ እየጠበቀቻቸው ነበረ። ቡና ምናምን አታ እየጠበቀቻቸው ከዛ በኋላ ጠጡ የበሉ እየተጫወቱ ነበረ ከዛ

ግን ያው እኛን ማስቀናቸው ነው ማለቻችን እኛ እና ማለት ነው። በጣም ደስ ይላል። ፍቅራችሁ እንኳን ተመለሰላችሁ እንኳን ደስ ያላችሁ እና ማለት ነው። አይንህን አይንህን አይንህን ከሷ ላይ ማለት ነው ምን ነገሩ ምን ይናገራል ሀያት? ቀልስ ብዙም ይነቅላል። ምክንያቱም ይሁን ግን ሳትጋቡ እንደዚህ ነገር ማድረጉ ለእናንተ ጥሩ ይመስላችኋል? አሁን በቀ ጽናት አረገዘች ማለት ነው። ዛሬ አብራችሁ ያደራችሁት ማለት ነው። የናሆሜ እናት ስትመክራችሁ ቀንታችሁ ነው፣ አብራችሁ ያደራችሁ። ከዛም በኋላ እንትን አለ እንትን አለ ተጀማመረ፣ ፍቅሩ ተተጓጎሰ ከዛም ተጠጋጋ። ከዛም በኋላ ያው ተፈጠረ ተፈጠረ ትላላቸውና ማለት ነው። በጣም ደስ ይላል። እንግዲህ ያማረ የሰመረ ልጅ ይስጣችሁ፣ ልጅ ይስጣችሁ ብለናል ማለት ነው። ከዛም በኋላ ሰኔ እየደወሉ ሲያጎራጽ ነው። በጣም እረብሽ እዋታል። አብረው አደሩ ብራምባሩ ተሰበረ ማለት ነው። ሰኔ ዚጋ ጽናትን ከንፈርሽ ምናምን እያለ እየተለመደው እንግዲህ እየፎገረቻ ነው። ኬራም ለኩሚ አብረን አደር እያለ እሱም ብራምባር ተሰበረ ብሎ እያለ እየጮኸ ነበረ ማለት ነው። ዚጋ ደግሞ የእህቴ ጓደኛ መታ አሜሪካን ባሊ ሄደ እያለች እየነገረቻቸው ነበረ ዚጋ ሰኔ ደብዳቤ ተጽፎላት በሩ ላይ አግኝታለች ማለት ነው። ከዛም በኋላ ምንድን ነው ደግሞ በአካል እምቢ ስላችሁ በደብዳቤ የመጣችሁ እንዲ እያለች እየተናገረች ነበረ። ጽናትንም ከዛ ነገረቻት። ጽናትን በጣም አስጨንቋት እና ለቂራ ምንነሽ ምስላት ነገረችን። ለፖሊሶች ማመልከት ነው አላት።